ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ፣ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። ብዛለሁ። መልካም ቆይታ። አቶ ሳዲክና እንዲሁም ደግሞ ሶመር ቁጭ ብለው ትምህርት ቤትም ሆነው እያወሩ ነው። ሳዲክም ይናገራል፣ ቱርካን ልጄ በጣም ተናዳብኛለች። በኔ ምናልባት አይታወቅም፣ ልጄ ደፍኔ የሆነ ነገር ተናግራ ይሆናል። ለእናቷ ተናግራ ነው የሚሆነው። አባት ሳዲክ እውነት ነው ምናልባት ሊሆን ይችላል፣ ደፍኔ የሆነ ነገር ተናግራ ሊሆን ይችላል። አዎ አባቷ መሆኔን በደንብ አውቃለ ልጅቷ። ስለዚህ ለዛ ብላ ነው ከኪራዝ ጋርም የተጣሉት። ሳዲክም እየተጨነቀ ይናገራል፣ ፈጣሪ ሆይ አሁን እሺ፣ ምንድን ነው የምናደርገው? ምን እናደርግ? ሶመር ይመስለኛል አባት ሳዲክ፣ ቱርካን መስመር እያለፈች ነው። እኔን፣ እሺ ይሁን እንደፈለገች ታደርገኝ፣ ነገር ግን እኮ አንተን አባቷን ማክበር አለባት። ልጄ ደግሞ በፍጹም ከአያቷ ጋር መለያየት የለባትም። አንተ ማየት አለብህ። ቢያንስ እኔ ባላያት ይሄ እንዴት ይሆናል? ይሄ ብቻ አይደለም፣ አንተም እሷን ማየት በጣም ትፈልጋለህ። በእኔ ምክንያት አንተን እንድትቀጣ በፍጹም አልፈልግም። አባት ሳዲክ ተረጋጋ፣ ተረጋጋ ልጄ። በዚህ ጉዳይ ላይ ጣልቃት ተግባንተ ደግሞ በዚህ ተነሳስታ በአንተ ላይ የባሰ ጥላቻ ታመጣለች፣ ትናደዳለች። ከዚህ በተጨማሪ የተወሰነ ቢሆን መቀራረብ አምጥታችኋል። በዛ በራት ግብዣው ላይ እናተ ባዘጋጀችው ፕሮግራም ላይ ጥሩ እይታ ነበረኝ። ያ ጉዳይ እንዲቀጥል ነው የምፈልገው። እኔ ሁለታችሁ እንድትስማሙ ነው የምፈልገው ሶመር አባስ ሳዲክ እኔ ከቱርካን ጋር በጣም ብዙ ጊዜ ተነጋግሬ ያለሁ። አሁን መጥቻለሁ አልኳት። ነገር ግን መጫን አልፈለግኩም። ቱርካንን እሷን ማስጨነቅ በፍጹም አልፈለግኩም። መናገር ያለብኝን ነገር ግን ተናግሬ ያለሁ። አዎ አባት ሳዲክ፣ ልጅህን እኔ እንድትናደድ ወይም ደግሞ እንድትበሳጭ በፍጹም ስላልፈለግኩ ነው መስመሬን ይዤ እየተጫወቅኩ ያለሁት። ብዙ ላጨናንቃት አልፈለግኩም። ነገር ግን አልገባኝም አባት ሳዲክ፣ ቱርካን ከኔ ምን እንደምፈልግ አላወቅኩም። በተለይ ደግሞ በልጄ ጉዳይ በልጄ ጉዳይ እኮ ያገባኛል አባት ሳዲክ። እሷ ብቻዋን ዝም ብላ ውሳኔ ማስተላለፍ የለባትም ከኔ ጋር መጀመሪያ ማውራት ነበረ ብን አይደለም እንዴ ትምህርት ቤቱንም ለመቀየር ቢሆን ማማከር ነበረባት። እኔም ቢሆን ተስፋ ማድረገው ሶመር ሁለታችሁ ቁጭ ብላችሁ በልጃችሁ ጉዳይ ብቻ ሳይሆን እርስ በርሳችሁ ተዋዳችሁ በሰላም እንድኖሩ ነበር። እነዛ ቀናቶችን እናፍቃለሁ። እርስ በርሳችሁ ተዋዳችሁ መቼ ይሆን አንድ ላይ ሆናችሁ የምመለከታችሁ? ይሄም ብቻ አይደለም፣ እኔ ብቻ አይደለሁም ይህን ጉዳይ የምመኘው ልጃችሁ ደፍኔም ቢሆን ይህንን ነገር ትመኛለች በእርግጠኝነት ለእሷም ያስፈልጋታል። የእናንተ ሰላም እኔም እፈልጋለሁ አባት ሳዲክ ነገር ግን አንድ ነገር መጠየቅ እፈልጋለሁ አባት ሳዲክ ስለ ካርታል ይገርመዋል አባት ሳዲክ በማንኛውም ሰዓት ቱርካንን ላናገር አስፈልግ ኔ አብሮ ነው የምመለከታቸው አንድ ላይ ናቸው። ማለት ለየት ያለ ቅርርብ ያላቸው ይመስለኛል። እየጠረጠርኩ ነው ያለሁት። ምናልባት አባት ሳዲክ አንተ የምታውቀው ኔ የማላቀው ነገር ካለ ማወቅ ያለብኝ ነገር ካለ ብነግረኝ ምክንያቱም እኔ ዝም ብዬ ስመለከት የእሷ ጥበቃ ይመስላል። ከእሷ በፍጹም አይነጠልም። ሳዲክም ግራ ይጋባል። ምን ትላለህ ንገረኝ እንጂ አባት ሳዲክ። ልክ ነው ልክ ነው ልጄ፣ አዎ አብረው እየታዩ ነው። ነገር ግን አንተ አትጨነቅ ሶመር፣ ምንም አታስብ። ምክንያቱም ካርታልህ ከቱርካን ጋር አብሮ አብሮ የሚለው በስራ ጉዳይ ስለተገናኙ ብቻ ነው። ልክ እንደ ታላቅ ወንድም ማለት ነው። ልክ እንደ ወንድም ነው ያልከኝ። አባት ሳዲክ ደንገጥ እያለም ሶመርን እየተመለከተ ይናገራል። ከዚህ ውጭማ ምን ይኖራቸዋል ብለህ ነው? በሌላ በኩል ሆስፒታል ውስጥ ዶክተር አይልንና እንዲሁም ደግሞ ዶኑሽ ከቱርካን ጋር ሆነው እያወሩ ነው ቱርካንም ትናገራለች በነገራችን ላይ ዶኑሽ ዶክተር የመጣችሁ ከእንግሊዝ ነው ድንግጥ እያለች ዶኑሽም ትናገራለች እውነት ነው እንግሊዝ ከየትኛው ከተማ ነው የመጣችሁ ዶኑሽ ከለንደን ነው የመጣሁት እንዴት ይገርማል እኔም ጓደኛ አለኝ ከዛ ከዚህ በተጨማሪ እሱም ቢሆን ልክ እንዳንቺው ዶክተር ነው ምናልባት እኮ ልትተዋወቁም ትችላላችሁ ከአንድ ከተማ ስለሆነ የመጣችሁት ሳርዳር ይባላል እያለች ስትናገርም ልቧ ቅዝቅዝ እያለ ዶክተር ዋንግራ ትጋባለች። ሳርዳር ነው ያልሽው? በሚያሳዝን ሁኔታ እኔ አላውቀውም። ሳርዳር የሚባል ዶክተር አላውቅም። ለማንኛውም እንደሆኖሽ ይሄው አስፈላጊውን ነገር ሁሉ ጽፌ ልሻል፣ እንዴት መድኃኒትሽን በየቀኑ መውሰድ እንዳለብሽ። አመሰግናለሁ ዶክተር ቱርካንም ትናገራለች። በነገራችን ላይ ዶክተር መድኃኒቱን የጻፍሽውን መድኃኒት ዛሬ ከገዛን፣ ከዛሬ ጀምረን መድኃኒቱን መውሰድ እንችላለን አደለ? ይቻላል፣ ይቻላል፣ መውሰድ ትችላለች። ነገር ግን አሁንም ተጨማሪ የተወሰነ ምርመራ ያስፈልጋል። ከዛ በኋላ ያስፈልገውን ነገር በሙሉ መረጃውን ካጠናከርን በኋላ መቼ መድኃኒቱን መውሰድ እንዳለብሽ እኔ ደውዬ እነግርሻለሁ። ዶኖሽ፣ ከዚህ በተጨማሪ ደግሞ ከዚህ በኋላ ጓደኛሞች ነው የምንሆነው፣ በየቀኑም እንገናኛለን። ዶኖሽ። አመሰግናለሁ ዶክተር እንደውም አንድ ነገር የመንገድ ዶክተር ለዚህ ሀገር አዲስ እንደሞድሽ መጠን አይቫክ የተወለድንበትን ቦታ ከተማውን በሙሉ አሳይሻለሁ፣ እንጎበኛለን። ምንም ችግር የለውም፣ እንደሆንሽ ችግር የለውም። መጀመሪያ ህመምሽ ይተውሽ። የኔ ህመም እስከሚሻለኝ ድረስ መጠበቅ አይጠበቅብንም። እርግጠኛ ነኝ እኔና አንቺ አብረን ሆነን ከተማውን እያዞርኩሽ እያሳየሁሽ በጣም ደስተኛ ትሆኛለሽ ዶክተር እኛን ሀገራችንን ትወጃታለሽ። ምናልባት እንደውም ከተመቸሽ ነገብ እናደርገው ጊዜ ካለሽ ዶክተር። በዚህ መሀልም ቱርካን ላይ ስልክ ይደወላል። ይቅርታ ብላም ትወጣለች። እያዳመጥኩ ነው ሶመር። ሄሎ ቱርካን፣ ይህን ያለሹ ጊዜ ይኖርሻል? እኔና አንቺ ማውራት እንችላለን። ምንድን ነው እሱ የምናውረው? መጥቼ በወስድሽ አለሽበት አሁን መሄድ አልችልም፣ ወዴትም መሄድ አልችልም። ነገር ግን ሶመር ይናገራል። እሺ በቃ ማታ አካባቢ እንገናኛለን እጠብቅሻለው፣ እዛ ቦታ እዛ እንገናኝ ብሎ ተናግሮ በመጨረሻ ስልኩን ጆሮ ላይ ይዘጋባታል። በሁኔታውም ግራ ትጋባለች። ስልኩን ከጨረሰች በኋላ ከዶክተሯ ጋርም ዶንሽ እና ቱርካን በመጨረሻ ተስማምተው ይሰነባበታሉ። በሌላ በኩል ሙስጠፋ ደሪያና እንዱም ደግሞ ሳርዳር ይገናኛሉ። ቁጭ ብለውም እያወሩ ነው። ለምንድን ነው ግን ዛሬ እዚህ ቦታ የቀጠራችሁኝ? እያለ ሳርዳር ይጠይቃል። ደሪያም ትናገራለች። እህቴ ዶኑሽ ታማሚ ነች። ይህንን ነገር በደንብ አድርገህ ዶክተር ታውቃለህ። ህመማ ደግሞ በጣም አስከፊ እንደሆነ ሁላችንም እናውቃለን። አውቃለሁ እኔ አውቃለሁ። አሁን እንደሚሰማኝ ከሆነ ሳርዳር ልክ እንደ በፊቱ ቅርርባችሁን አጠንክረህ መቀጠል እንደምትፈልግ አስባለሁ። እንደ በፊቱ አልገባኝም። ምን ለማለት ፈልገሽ ነው ደሪያ? ሙስጠፋ ይኸውልህ፣ አነስ ያለ ነገርም ቢሆን ስላንተ ለንደን ስላለ ህይወት ነግሮኛል። ስለዚህም ስለ እህቴ ስለሚያገባ ስላናግረን የመጣሁት ለህቴ ለዶኑ ሽማይሆን ተስፋ በፍጹም እንድሰጣት አልፈልግም። አንተ ከሌላ ሰው ጋር ለንደን ውስጥ ግንኙነት እንዳለ ሙስጠፋ ነግሮኛል። ግራ እየተጋባ ሳርዳር ኮስተር ብሎ ሙስጠፋን ይመለከተዋል። ሙስጠፋም ይናገራል። ይወል ወንድሜ ለንደን ውስጥ ከዛች ልጅ ጋር እንደተጋባ ነግረኛል። አሁንም አብራችሁ እንዳላችሁ የኔና የእሷ ግንኙነት ይቋጫል። የኔና የሷ ጋብቻ ሊያልቅ ነው፣ ይጠናቀቃል። ነገር ግን እኳ አልተጠናቀቀም። አይደለም እንዴ ከሌላ ሴት ጋር ነው ያለው ሳርዳር? እያለችም ደርያ ትናደዳለች። ለህቴ ያስበህላታል አንተ ማግባትህን ለንደን ውስጥ ከሌላ ሴት ጋር ጋብቻ እንደፈጸምክ እህት ብታውቅ ምን እንደሚፈጠር አስባሉ። ምን እያልሽ ነው ያለሽው? ደርያ እህትሽ እኮ ነች። ዶንሽ እኮ ነች። በሩን የዘጋችሁ እኔ እሷን ነበር የማፈቅረው። ለረጅም ዓመት እሷን ነበር የማፈቅረው። ሁላችሁም ታውቃላችሁ አይደለም እ? በመጨረሻ የምጽፍላትን ደብዳቤ እንኳን አልመለሰችልኝም። በእኔ ፍቅር ላይ በሩን የዘጋችሁ እሷ ነች። አይደለም እ? ሙስጠፋም ይናገራል። ተረጋጋ ተረጋጋ ወንድሜ፣ ጉዳዩን አታዛበው። ለማንኛውም ደርያ ማወቅ ካለብሽ እኔ ወደዚህ የመጣሁት ሁሉን ነገር ካሰብኩ በኋላ ነው። አንድ ነገር ደግሞ እርግጠኛ መሆን አለባችሁ ሁለታችሁም ሙስጠፋና እናንተ ከምታስቡት በላይ ለዶኑሽ ማስበው ነኝ። ምን እያደረግኩ እንደሆነ ደግሞ በደንብ አድርጌ ያውቃለሁ ነኝ። ሙስጠፋ ይናገራል። ዶክተር በጣም እየተበሳጨ ነው ማለት ነው። እንደ ተናደድክ ይገባኛል፣ ነገር ግን እያደረግክ ያለው ነገር ጥሩ አይደለም እያልኩ ነው ወንድሜ። መጀመሪያ አይወልህ ማናገር አለብህ፣ አይለንን ማናገር አለብህ። ልትለያዩ ከሆነ መነጋገር አለባችሁ። ከዛ በኋላ ተስማምታችሁ መለየት አለባችሁ። ይህንን ነገር ካደረክ በኋላ ከተለያያችሁ በኋላ ያንን ከያዝክ በኋላ ነው ዶኑሽ እንኳን ብታውቅ ስለነበረ ግንኙነት ብታውቅ ያንን ታሳያታለ። መከራከሪያም ይሆናል፣ መተማመኛም ይሆናል። ሁላችሁም ደግሞ እንደምታውቁት ዶኑሽ እያለ ሙስጠፋ ይናገራል። አዎ ዶኖሽ በጣም ተናዳጅ ሰው ነች በትንሽ ነገር እንደምትናደድ ሁላችንም እናውቃለን። ስለዚህ መጠንቀቅ አለብህ ወንድሜ በመጨረሻ ሳርዳርም ይናገራል ለሰጣችሁ ምክር በጣም አመሰግናለሁ ምናልባት አሁን ከፈቀዳችሁ ሊሊድ ብሎ በመጨረሻም ሳርዳርም ጥሏቸው ይሄዳል በሌላ በኩል ቱርካን ከአባቷ ጋር ለመነጋገር አባቷ ቤት እንደደረሰች አንድ መልእክትም ከሚኔ ይደርሳታል መልእክቱም እንዲህ ይላል ቱርካን አንቺም ብትወኝ ልጅ አለሽ ከዚህ በተጨማሪ ከሶመር ጋር እንደተለያየሽም ሁሉን ነገር አውቃለሁ ልጅ ማለት ምን ያክል ትልቅ ነገር እንደሆነ ከአንቺ የበለጠ የሚያስረዳ አይኖርም። ያንን ህመም አንቺም ብትኚ ቀምሰሸዋል። እባክሽን ህሊና አይኖርሽ ቱርካን፣ ህሊና አይኖርሽ የኔን ስቃይ ተረጅኝ፣ የሚለውን እያነበበች ባለበት አክስቷ ማን ይጻፈልሽ እያለችም ትጠይቃታለች። ሜኔንች የጻፈችልኝ። በድጋሚም ሁለተኛ መልእክት ስልኳ ላይ ይገባል። ቱርካን፣ ዛሬ ሆስፒታል ከእህትሽ ጋር ስመጪ ተመልክቼሽ ነበረ። እኔን እንድታገኘኝ ፈልጌ ነበር። እኔ ምንም ነገር አልፈልግም ቱርካን ልጅን ብቻ ማየት ነው የምፈልገው። እባክሽን እናውራ፣ እባክሽ። አክስቷም ትናገራለች ወይ ፈጣሪ ወይ አሁን ደግሞ ምንድን ነው የምፈልገው ቱርካን፣ ከአንቺ ምንድን ነው የምፈልገው? ይቺ ብድ የሆነች ሴት ልጇን ነው የምፈልገው ልጇን ማየት ትፈልጋለች ኪራዝን። እናም ደግሞ እሱን እንዳግዛ ነው የምፈልገው በቃ በተደጋጋሚ መልእክት እየላከችልኝ እያስጨነቀችኝ ነው። በመጨረሻም ቱርካን አባቷ ጋር ትደርሳለች። አባዬ። ልጄ ነይ ተቀመጭ፣ አረፍቤ ልጄ። ምን ነበረ በስልክ ደውልሽ አወራሽ? ምን ነበር እየተናገርሽ ነበረው? ኤውላ አባዬ፣ መጠይቅ ነገር አለ። ሶመርና እንዲሁም ደግሞ ልጄ እንዲገናኙ አድርጋል። እርዳታ አድርገህላቸዋል። አንተን ያገዝካቸው እንዲገናኙ አይ ያክል እንኳን እኔ ያደረኩ ነገር የለም። በአጋጣሚ የተገናኙት አንድ ጊዜ ብቻ ነው የተገናኙት፣ በአጋጣሚ ነው የተገናኙት። ያልከኝ እንደዛ ነው። ልጅ ደፍኔ ተናግራለች፣ ነግራኛለች። አባዬ ነው እያለች ነበረ። አንተ ያስተዋወካት አባትሽ ነው ያልካት አንተነ። አሁ ልጅ፣ እሺ አባቷ መሆኑን ካወቀች በኋላ ምን አደረገች? ደፍኔ ምን አደረገች? ንገረኝ። ዳፍኔ በጣም ግራ ተጋብታ ነበረ፣ በጣም ፈርታ ነበር። በመጨረሻ አልቻለችም፣ ሮጠች። አዎ ሮጣለች፣ እሱን ለመሸሽ። አባዬ አባይ ለምንድነው እንደዚህ ያደረከው ነገር? ለምን አገናኛቸው? እንዴ ልጅ እኮ በጣም ትንሽ ልጅ ነች፣ ይህንን ነገር መሸከም እኮ አትችልም። ይሄው ልሽ ቱርካን፣ ልጄ ተወደደም ተጠላም ሶመርህ የዳፍኔ አባት ነው። ለምንድን ነው አባትነቱን አትቀበዩ? እስከ መቼ ድረስ አባትና ልጅን ነጥለሽ ትኖሪያለሽ? ማንኛውም ሕፃን እኮ ከአባቱ ጋር ማደግ አለበት። ምንም አይነት መብት የለሽም አባትና ልጅን የመለያየት ይሄንን ነው እያልከኛለው? አባዬ ምን ሆነሻል ቱርካን? ምን ለማለፍ ፈልገሽ ነው ቱርካን? ስለ ዶንሽ ልትናገሪኝ፣ በአሽሙር ልትናገሪኝ ባልሆነ። እኔ ፋቴንና ሶመርን እያነጻጸርሽ ባልሆነ ይውላ አባዬ የሶመርና የልጄ መገናኘት መልካም አይደለም። ደፍኒ ተጨንቃለች፣ ግራ ገብቷታል እያልኩ ነው። ጥሩ ስሜት ላይ አይደለችም እያለች ምን በዋቀረር ይላል። ምን ያክል ከባድ ጊዜዎችን እንዳሳለፍኩ፣ ምን ያክል አስከፊና ህመም የበዛባቸው አመታቶችን እንዳሳለፍኩ በደንብ አድርገህ ታውቃለህ አባዬ። አዎ ልጄን አሳምኛት ነበረ። በውሸትም ቢሆን አሳምኛት፣ በሰላም እያኖረች ነበረ ልጄ። አዎ አባትሽ በጣም ሩቅ ቦታ ሄዷል፣ የማይመለስበት ሀገር ሄዷል፣ በፍጹም አይመለስም ብዬ አሳምኛት ነበረ። ከዚህ በተጨማሪ ሶመር በፍጹም መምጣት አልነበረበትም አባዬ ምን እንዳደረግ ይገባሃል። ግን እነዛን አምስትና ስድስት ዓመታቶች የለፋሁበትን በሙሉ ወደ ቆሻሻ ውስጥ ድካሜን በሙሉ ኔጣ አልገብኝ። አሁን እኮ ምን እንደሚፈጠር ታውቃለህ። ደፍኔ እኮ እናቷን ስትመለከት ውሸታም እንደሆነች ነው የምትረዳው። ውሸታም እናት። ይኸውልሽ ልጅ ደፍኔ ብልጥ ልጅ ነች። የሆነ ቀን ምን እንደተፈጠረ በደንብ ይገባታል። ምን እያልክን ያለው አባዬ? ምን እያልክ ነው? ቆይ ልጅ እኮ ገና የአምስት ዓመት ህፃን ልጅ ነች። አሁን ደግሞ በጣም ግራ የሚያጋባ ስሜት ውስጥ ነው ያለችው። ህሊኗ እየተረበሸ ነው። የምትዝምጨብጠውን አታለች። ከዚህ በተጨማሪ ኪራዝና እሷ ተጣልተው ነበር ትምህርት ቤት። ይህንን እስታውቃለህ። እየደነገጠ ሳዲክም ይመለከታታል። ይህን ለምን አደረግሽ ብዬ ስጠይቃት ምን እንደመለሰ ይታውቃለህ? ምክንያቱም ከአባቴ ወነ ኪራዝን ማየት አልፈልግም አለች። ቀናች። ቀንቼ ነው እንደዚህ ያደረግኩት አለች። ምን እንደተፈጠረ ገባ ወይ? ለምንድን ነው እሱ እዛች መስኪን ህፃን ልጅ ላይ ይሄን ያክል ትልቅ ኃላፊነት የጫንክባት አባዬ? ለምን ሸክም ጣልክባት? እኔ እኮ ልጄ ጥሩ ነገር ያደረኩ መስሎ የነበረ ሲተዋወቁ ቆይ ልጄ፣ አንቺ ስታስቢው የልጅ ልጄ ላይ እንደዚህ አይነት ነገር አረጋለሁ? እኔ ማበሳጭ ትፈልጋለሁ እሷን? ይኸውልሽ፣ እኔ እኮ ያሰብኩት አንቺ እና ሶመር በድጋሚ... አባዬ፣ እኔና ሶመር በፍጹም አንድ ላይ አንኖርም። ምንም ነገር ቢሆን አያገናኘንም። መቼም ቢሆን አንድ ላይ አንሆንም። ይኸውልሽ ልጄ፣ እንደዚህ አታድርጊ፣ እንደዚህ አታድርጊ እባክሽ። ለማንኛውም ከዚህ በኋላ አባዬ፣ ልጄ ዳፍኔን ማግኘት ከፈለክ እቤት ስመጣ ብቻ ነው የምታገኛት። ደህናውን ብላተን አዳጥለውም ትሄዳለች። በሌላ በኩል ዳፍኔ ከአይላ ጋር ቁጭ ባሉበትም ዳፍኒ እያለቀሰች ነው። አልበላም፣ ምንም ነገር አልበላም። እኔ ድሮ ትምህርት ቤቴ ነው መማር የምፈልገው፣ እዛ ብቻ ነው። አዲሱን ትምህርት ቤት በፍጹም አልወደድኩትም። አልበላም፣ ምንም ነገር አልበላም። ኧረ እባክሽ የኔ ልጅ እባክሽ፣ አሁን እኮ ትምህርት የለም መሽቷል እኮ እዛ እንዴት መሄድ ትችያለሽ? ነገ ጠዋት፣ ይኸውልሽ ትምህርት ቤት ትይቻለሽ፣ አዲሱ ትምህርት ቤትሽ። እኔ አልፈልግም፣ አዲሱን ትምህርት ቤት አልፈልገውም። እዛው ተማርኩበት ቦታ ነው መማር የምፈልገው። ይሄው እናትሽ መጣች፣ እናትሽ መታልሻለች እያለችም ስትናገር የመጣው ካርታ አልነበር። ካርታ አልመጣ፣ ምንድን ነው እሱ? ምን ሆና ነው ዴፍኒ የኔ ምንድን ነው እሱ? ለምደው የምታለቅሹ ነይ እስኪ፣ ነይ እስኪ። እማዬ ወደ ሌላ ትምህርት ቤት አስገባችኝ። ሌላ ትምህርት ቤት ነው የምትማሪው ከዚህ በኋላ አለች። እኔ ደግሞ በፍጹም እዛ አዲስ ትምህርት ቤት ውስጥ መማር አልፈልግም። ይህ ብቻ አይደለም፣ መምህሮች የራሱን ናፍቀውኛል። ጥሩ፣ በቃ ጥሩ፣ ከእናትሽ ጋር እናወራለን። ከዚህ በኋላ ግን ማልቀስ በፍጹም አይቻልም። ደግሞ እራትሽንም እየበላሽ አይደለም። አልበላም፣ እኔ በፍጹም አልበላም። ወደ ትምህርት ቤቴ እንድትወስደኝ እፈልጋለሁ። ይሄ ብቻ አይደለም፣ እማዬንም እንድታሳምና ትፈልጋለሁ። ለድሮ ትምህርት ቤቴ ነው መማር የምፈልገው። እባክህ እኔን ነገር አድርግልኝ፣ አጎቴ ካርታል። እሺ፣ የኔ ማር፣ መጀመሪያ ከእናትሽ ጋር አወራለሁ። በሌላ በኩል ከከተማው ዳር ወጥቶ ሶመርም የሚበላ ዳቦ እየበላ ቁጭ ብሏል። በመጨረሻም ቱርካንም ቦታው ላይ ትደርሳለች። እንደመጣችም መጣችም ሰላምታ ሳትለዋወጥ በቀጥታ ምንድን ነው የፈለገው ከኒ ጋር ማውራት የፈለገው ነገር ምንድን ነው ንገረኝ። የሚበላ ዳቦም እያሳያት ይሄ ደግሞ ላንች ነበር ያዘዝኩት። አንተ ብላ፣ አንተ ብላ፣ መልካም ምግብ ይሆንልህ። ደውዬ ቀድሜ መናገር ነበረብኝ። ምንም ነገር ሳትበይኔ ማለት ነበረብኝ። ይቀድመሃል አልበላውም። እና እና ታዲያ ይኸው ብያ አራበኝም አራበኝም። ሶመር የምትናገረውን ነገር በቀጥታ ተናገር እባክህ። ከዚህ በተጨማሪ ልጄ ደፍኔ እረፍት እያጣች ነው ያለችው። ቤተሰቡ ሁሉ እየተጨቃጨቀ ነው። መሄድ ይኖርብኛል ወደ ቤት በፍጥነት። መናገር የምፈልገውን ነገር ቶሎ ተናገር እባክህ። ይኸውልሽ፣ በአባትሽ በፍጹም መናደድ የለብሽም የእሱ ጥፋት አይደለም። ይገርማል፣ ይገርማል። ስለዚህ እያልከኝ ያለኸው አንተና አባዬ አውርታችሁበታል ማለት ነው። እኔ ምንም የምደብቀው ነገር የለም ቱርካን፣ እውነቱን እየተናገርኩ ያለሁት። ይው ልጅ ተመልከች፣ የአባትሽን ልብ መስበር የለብሽም። ከዚህ በተጨማሪ ደግሞ አንድ ነገር ልንገርሽ፣ ደፍኔን ከምትማርበት ትምህርት ቤት ወደ ሌላ ትምህርት ቤት መውሰዱ ጥሩ አይደለም፣ ሞኝ ያስብልሻል። ከዚህ በተጨማሪ ሁሉንም ሰው ለመቅጣት እያደረግሽ ያለው ነገር ጥሩ አይደለም፣ ማቆም አለብሽ። እኔ መቀጣት ካለብኝ እኔ ብቻ ነኝ መቀጣት ያለብኝ፣ ሌላ ሰው ግን አትቅጭባክሽ እንደዛ ከሆነ የምትፈልገው አንተ ለምን ስርዓት አትይዝም? ማንን ምንም ሳትነካ አርፈህ ለምን አትቀመጥም? አትንካ የተባልከውን ነገር ሁሉ መንካት የለብህም። ይኸውልሽ ቱርካን፣ እኔ ማንንም ሰው መጉዳት አልፈልግም። ከዚህ በተጨማሪ አሁን እያደረግኩ ያለውን ነገር ትክክል ስላልሆነ መረጋጋት እንዳለብኝና ጊዜው እንዳልሆነ ተረድቻለሁ። ትዕግስት የሚባል ነገር አለኝ። ነገር ግን አንቺ እንደዛ አይደለሽም። ሁሉንም ነገር ይኸውልሽ እያበላሸሽ ነው ያለሽው። በትንሽ ደቂቃ ውስጥ ሁሉ ነገር እያተራመስሽ ነው ያለሽው። መረጋጋት አለብህ አልሽኝ፣ ይኸው እየጠበኩ ነው ያለሁት። ጭራሽ ባስ ብሎ ደፍኔ ልጄን ከኔ እያሸሸሽ ነው ያለሽው። መረጋጋት የሚባል ነገር አትፈልጊም። ለምሳሌ ይኸውልሽ መጀመሪያ ለምን ከልጅሽ ጋር አታ አታውሪም ለምሳሌ ቁጭ ብለሽ ለምን አነግሪያትም? እውነቱን ለምን አትናገሪም? እውነት ነው ይኸውልሽ፣ ልጄ የነገርኩሽ ነገር ከዚህ ቀደም እውነት ነው፣ አባትሽ ላይ መለስ ሄዶ ነበረ ነገር ግን አሁን ተመልሷል። ለምን አታያትም? ከዚህ በተጨማሪ ደግሞ ልጄ አባትሽ ነው። ከዚህ በኋላ መፍራት የለብሽም፣ የሚያስፈራ ነገር የለውም። ለምን አተያትም? ለምን እንደዚህ ብለሽ እንደማትናገሪ ታውቂያለሽ ግን ቱርካን፣ ምክንያቱም በውስጥሽ የበቀል ስሜት አለ፣ ጦርነት ውስጥሽ ውስጥ አለ። ከሶመር ጋር ሁልጊዜ መጣላት ትፈልጊያለሽ። የማያልቅ ጦርነት በውስጥሽ ከሶመር ጋር አለ፣ እያለም ይበላል። ግን ታውቃለህ ወይስ አታውቅም? እኔ ከልጄ ጋር ከደፍኒ ጋር ይህን ሁሉ ዓመት እንደኖርኩ አታውቅም። ከዚህ በተጨማሪ ለልጄ አንተ እንደሌለ ማሳመን ማለት አባትሽ የለም ማለት ምን ያክል ከባድ ነገር እንደሆነ አታውቅም። እስከዛሬ ድረስ እንዴት እንዳቆይኋት አታቅም። አባትሽ ባይኖርም ችግር የለውም መኖር ይቻላል ብዬ እንዴት አድርጌ በሁለት እግሬ ቆሜ እንዳሳደግኳት አታቅም። የማይሆን ታሪክ፣ የውሸት ታሪክ ፈጥሬ እንዴት እንዳኖርኳት። ከዚህ በተጨማሪ እኛ ቤት ውስጥ ስለ አባት ምንም አይነት ፊልምም ሆነ ሙዚቃ እንደማይከፈት አታውቅም። አዎ አባት የሚባለውን ነገር ከቤታችን ውስጥ አጥፍተን ነው የምንኖረው። ደፍኒ እንዳትጠይቀኝ፣ ልጄ እንዳትጠይቀኝ፣ አባቴ የታለ እንዳትለኝ። ጠላሃት እንደሄድክ ልጄ በፍጹም አታውቅም። ከዚህ በተጨማሪ ይህን ሁሉ ዓመት እኔ አባቴን እንኳን አባዬ ብዬ እሷ ፊት አልጠረውም፣ አያቴ እያልኩ ነበር አባቴን የምጠራው። ይገባል። ነገር ግን ተመልከት፣ አንተ ዛሬ መጥተህ ከዛ ሁሉ ዓመት በኋላ ዛሬ መጥተህ ተናገርክ። አዎ ከእሷ ፊት ለፊት ልክ እንደ ቀላል መጥተህ ተናገርክ፣ ይህን የተደበቀ ነገር። እሺ፣ ምንድነው ማድረግ ያለብኝ? ኔ ንገረኝ። ልጄ ይኸውልሽ። ለብዙ ዓመታት የጠፋው አባትሽ መጥቷል፣ ሩጭና ታቀፊው የኔ ልጅ ታቀፊው፣ አባትሽ ነው። እንደዚህ ነው ማለት ያለብኝ እኔ? በእውነት ምን ያክል ራስ ወዳድ እንደሆንክ ያሳያል። ሶመር በፍጹም አልተቀየርክም፣ ከዚህ ሁሉ ዓመት በኋላ አልተቀየርክም። አንተ ከተቀመጠበትም ብድግ ብሎ ከእሷ ፊት ለፊት ይቆማል። እኔ እያልኩሽ ያለሁት ያለውን ነገር በሙሉ ለልጄ እንዳስረዳት፣ ሁሉን ነገር እንዳብራራላት እድል ስጭኝ እያልኩሽ ነው ያለሁት። ለልጄ ልንገራት። እኔና አንቺ ከተስማማንና ሁሉን ነገር ካስተካከል ነገሮች በሚያስፈልገው መልኩ መሄድ ይችላሉ። የተሰባበረው ልባችንን መጠገን እንችላለን። የሚጠበቅብኝን ነገር ሁሉ፣ ያበላሽሁትን ነገር ሁሉ ለመጠገን ዝግጁ ነኝ እኔ። ስለዚህ ፍቀጅ ሊላ፣ አድርገው ልስራው። በጣም እኮ የሚያሳዝን ነገር ነው፣ ቱርካን። ልጄ እንኳን እኮ ትፈራኛለች። ልጄን የመቅረብ አችልም ትፈራኛለች። መፍራት ብቻ አይደለም፣ በጣም ነው የምትበሳጭብኝ፣ ትናደድብኛለች። ቱርካንም በጉንጯን በዋ ይፈሳል። ነገር ግን በትዕግስት ከፈለገ አንድ ሺህ ዓመት ሊፈጅ ይችላል። የእሷን ፍቅር ለመመለስ፣ የልጄን ፍቅር ለመመለስ፣ የእሷን እምነት ለማግኘት አንድ ሺህ ዓመት እንኳን መጠበቅ ካለብኝ ልጄን እጠብቃታለሁ። እረፍዱባል በጣም ረፍዱ ባል ሶመር ኤውልሽ ቱርካን ዳፍኒ ኮህፃ ልጅ ነች ከዚህ በተጨማሪ ደግሞ እሷ ካንቺ የበለጠች ጠንካራ ልጅ ነች በእውነት ልታምኘኝ ይገባል በጣም ጠንካራ ልጅ ነች አንቺ እሷ እናት መሆን ከፈልግሽ ለእሷ ጠላት መሆን ካልፈለግሽ ልጄን ኒ ባናግራት ይቅርታዋንም ብጠይቅ መልካም ነው ሶመር እባክ እባክ ሶመር ከልጄ ራቅ በቃ ከልጅ ዞር በልልኝ። እኔ ይህን ሁሉ ነገር እያደረግኩ ያለሁት ወይም ደግሞ እየተናገርኩ ያለሁት አንተን ለመቅጣት አይደለም ሶመር እባክህ። እያለችም ስቅስቅ እያለች ቱርካን ታረቅሳለች። እኔ ለአንተ ምንም አይነት ክፋትም ሆነ ንዴትም እልህም ጦርነትም የለብኝም። ነገር ግን እባክህ ይህንን ነገር ከዚህ የበለጠ እንዲወሳሰብ አታደርግ እባክህ ልጅንና እኔን ተውን እለምና፣ አለው ባክ፣ እያለችም ስቅስቅ ብላ ስታለቅስ፣ ሶመር በመጨረሻ ትከሻዋንም በእጁ ነጋ ሲያደርግ፣ ዞር በልልኝ። በሁለቱም እጁ ዳበስ ያረጋታል። ዞር ብል ብያለሁ፣ አትንካኝ፣ በቃ አትንካኝ። በመጨረሻም ግራ እየተጋባ በግድም ቢሆን ቱርካንን እቅፍ ያደርጋታል። ስቅስቅ እያለች ቱርካን ታለቅሳለች። ቱርካንም ሶመርን ታቅፈዋለች። ይተቃቀፋሉ። እየተላቀሱ አብረው በምሽትም እርስ በርሳቸው ይጽናናሉ። በሌላ በኩል እራቱን አቅርቦ አይላም እንዳለች ካርታልም ተግዟል። አይላም ትናገራለች፣ ምግቡ ዝግጁ ነው ነገር ደርሶ አልቃርታል። እራት ላቅርብልህ። አይ አያስፈልግም፣ አመሰግናለሁ። ሰዓቱንም መመልከት ይጀምራል። ሰዓቱንም እያየ ግራ ይጋባል። በሌላ በኩል ከባህር ዳርቻ ከከተማው ውጣ ብሎ አሁንም ቢሆን ሶመርና ቱርካን እንደተቃቀፉ ናቸው። የቱርካን ለቅሶ አላበቃም። በመጨረሻም ሶመር አይኖቿን እየተመለከተ እንባዋን ይጠርግላታል። በእጁም ማገጇ እንዳብስ እያደረገ ቀና ያረጋታል። ምን እየተካሄደ ነው ያለው? ቆይ ቱርካን። ምንም ነገር የለም፣ ምንም እየተካሄደ አይደለም። እባክ ሶመር፣ በድጋሚ በፍጹም እንዳትደውልልኝ፣ እባካ በጣም ደክሞኛል። ከምታስበው በላይ ደክሞኛል። እኔ በሁለት ሰዓት ውስጥ እንደተቃጠለ ሰው ነኝ። እኔ አሁን በሁለት ሰዓት መካከል ነው ያለሁት። ምንድን ነው ቆይ? አልገባኝም። ቱርካን ምንድነው እንደዚህ የሚያስጨንቅሽ? እኔ በፍጹም ልረዳሽ አልቻልኩም። አልገባኝም። ቆይ ንገሪኝ፣ ሌላ ሰው አለ እያለም ይጠይቃታል። የዚህን ጊዜ እየደነገጠ የቱርካን ግራ ትጋባለች። ዝም ብላ ካሰበች በኋላ አንገቷንም እየነቀነቀች የለም በሚል መልኩ ታሳየዋለች። ሶመርም ይናገራል። በጣም ጥሩ በቃ፣ ስለዚህ እያስጨነቀሽ ያለው እኔን ይቅርታ ማረጉ ከብዱሽ ነው ማለት ነው። እኔን ይቅር ማለት ከብዱሻል ይቅር ማቴኝም ማለት ነው። ነገር ግን ከልብሽ ጋር ደግሞ እየታገልሽ ነው። ልብሽ ደግሞ እኔን በጣም ይወደኛል አይደለም። በመጨረሻም እጇን ከእጁ ላይ ታላቀቃለች። እንበዋንም ተጠርጋለች። ልቤ ምንም አደረገ ምንም ወደደ ጠላ፣ ችግር የለውም። አሁን ዋናው ነገር በድጋሚ ከፍለ ቴ በፍጹም እንዳትመጣ ለሁላችንም ሁላችንም የሚሻለው እሱ ነው በድጋሚ በፍጹም እኔ እናንተ መገናኘት የለብንም ህይወቴን በድጋሚ እንድትበጠብጠው በፍጹም አልፈልግም በህይወት መኖሬን በጣም ከባድ አታደርገው ባክ አታስቸግረኝ፣ ብላ ተናግራ ሶመርንም ጥላ ወደ መኪናዋ ውስጥ ገብታ ጥላው ትሄዳለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ በየቀኑ ወደ እናንተ ይደርሳል። እንዲሁም የወፍ ጎጆ ድራማ የመጨረሻውን ክፍል እንፈልጋለን የምትሉ ኮሜንት ላይ ተቀምጧል፣ የመጨረሻውን ክፍል ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።